የተበላሸው የአስመራ ካልኩሌተር የባድመው የጦር ስህተት አሁን ሊደገም ነው። የኢትዮጵያ ወሳኝ እድል በእጇ ገባ። በግንቦት ወር 1991 ዓ ም ሻዕቢያ በዓመታት የስህተት ታሪኩ እጅግ አደገኛውንና ዋጋ የከፈለበትን የተሳሳተ ስሌት ሠራ እሱም ኢትዮጵያ በውስጧ የተከፋፈለችና ደካማ ናት በሚል የተሳሳተ እምነትና አሳቤ በባድመ በኩል በኢትዮጵያ ላይ ጦር ከፈተ። ያ አደገኛ ጦርነት ከትዕቢትና ከስህተት የተወለደ ብሎም የኢትዮጵያ ኃይሎች ወደ አስመራ ጠልቀው በመግባት የወቅቱን አገዛዝ መጣል እስከሚችሉበት ደረጃ ያደረሰ ሆነ። ነገር ግን በራሳችን ሰዎች ምክንያት ነገሩ በይደር ቀረ። ጀግና ወታደሮቻችንም ከአስመራ 25 ኪሎ ሜትር ርቀት ላይ እንዲመለሱ ተደረጉ። እንደዛም ሆኖ የአደገኛ ጦርነት የኤርትራን እምነት በመናድ እና የፖለቲካዊ ማንነቷን እስከ መጨረሻው በመቀየር የሻእቢያን የኮሰመነ አቅም ለዓለም አስጥቶ አበቃ። ከ27 ዓመታት በኋላ ደግሞ አሁን አስመራ ያንኑ ከባድ ስህተት በሻእቢያ እየተመራች ዳግም ልትደግም ይመስላል። ይህ ማለት ኤርትራ አሁናዊ የኢትዮጵያን የውስጥ ፖለቲካዊ ግጭቶች እንደ ብሔራዊ ድክመት በመተርጎም ወደ ውክልና ጦርነት ገብታለች። ኤርትራ ግን አንድ ያልተገነዘበችው ነገር ቢኖር የኢትዮጵያ የውስጥ ውዝግቦች በእልፍ ዘመናት ታሪኳ ሉዓላዊነቷን ሲገዳደር አልታየም። ይልቅስ ታሪኳ አፍ አውጥቶ የሚናገረው የጋራ ጠላት ሲመጣ የጋራ የአንድነት ተፈጥሮ ምላሽ ሲሰጥና ጠላት ሲያፍር ብቻ ነው። ለመሆኑ የሻቢያ የተሳሳተ ካልኩሌተር ምንድን ነው? አስመራ ላይ የሚያመጣው መዘዝስ ምን ይሆናል? የኢትዮጵያና የኤርትራ ጦር ዝግጁነትስ ምን ይመስላል? አዲሱ አሰብ የሚመለስበት ወሳኝ እድልስ ምንድን ነው? ሰሞነኛ አብጠርጥሮ ያስቃኛችኋል። እስከ መጨረሻው አብራችሁን ዝለቁ። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ፣ በለጋሃር የድሮ ባቡር ጣቢያ ፊት ለፊት 850 ካሬ ሜትር ላይ ያረፈ ቅንጡ መንደር ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የሕፃናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲ ምሲ በተክለ ሃይማኖት፣ በቦሌ አትላስ፣ እንዲሁም በአያት ዝንጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽበሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ እንደማያፍሩ ልጠይቅ። ለበለጠ መረጃ 0981674340 ወይም 0994842324 ይደውሉ። ጊፍት ሪል ስቴት ሻቢያን ሽንፈት ያከናነበው የቀደመ የተሳሳተ ስሌት። የሻቢያው መንግስት ኢትዮጵያ አሰብን ልትቀማኝ ትችላለች በሚል ስጋት ያልተለመዱ አዳዲስ እንቅስቃሴዎችን እያደረገ ይገኛል። በግላጭ ባይሆንም አደገኛውን ጦርነትም ጀምሮታል። የኢሳያስ አፈወርቂን የሶስት አስርታት አምባገነናዊ አገዛዝ ጭንቅ ውስጥ የከተተው ጉዳይ ደግሞ ኢትዮጵያ አሰብ ላይ የያዘችው ያልተነቃነቀ አቋም ሲሆን ሻቢያ የባድመ ስህተቱን ለመድገም ቋፍ ላይ ነው። አምባገነኑ ኢሳያስ አፈወርቂ ታዲያ በሦስት አስርታት ዓመታት ኤርትራን አንቀጥቅጦ የመግዛት ልምዳቸው እንደ ዘንድሮ የፈሩበት የለም ቢባል የተጋነነ አገላለጽ ሊሆን አይችልም። አንድ አይናቸውን ክፍት አድርገው እንደሚተኙ በቀላሉ መገመት ይቻላል። ወደ ኋላ መለስ ብለን የቀደመውን የኢትዮ ኤርትራ ጦርነት ስንመለከት በፕሬዝዳንት ኢሳያስ አፈወርቂ የሚመራው የሻቢያ አመራርና ጦር ኢትዮጵያ ወረራን መመከት የማትችል እጅግ የተከፋፈለች ሀገር መሆኗን ያምን ነበር። በወቅቱ ከደርግ አገዛዝ መውደቅና የብሔር ፌዴራሊዝም መፈጠር አንጻር ነበር ኢትዮጵያን በፖለቲካ የተሰነጣጠቀች፣ በወታደራዊ ብቃት ያልተዘጋጀችና በውስጣዊ ፖለቲካ የተጠመደች አድርገው የተሳሳተውን ካልኩሌተራቸውን መጠቀም የጀመረው። ነገር ግን ተቃራኒው እውነት ሆነ። በባድመ የመጀመሪያዎቹ ጥይቶች እንደተተኮሱ ኢትዮጵያውያን ዘር፣ ክልል ወይም ፖለቲካዊ ልዩነት ሳይገድባቸው በሰንደቅ ዓላማዋ ዙሪያ ተሰባሰቡ። ስለ እናት ሀገራቸው አንድነት አብረው ቆሙ። ከትግራይ ደጋማ ቦታዎች እስከ ኦሮሚያ ሜዳዎችና የአማራ ሸለቆዎች ድረስ ለብሔራዊ የሀገር መከላከያ ለዘመቻ ፀሐይ ግባት የቀረበው ጥሪ ህዝቡን በነቂስ አሰባሰበ። ውጤቱም ለኤርትራ እጅግ አስከፊ ነበር። የኢትዮጵያ ጦር በታላቅ ኃይልና ወኔ ተኩስ አቁም ከመደረጉ በፊት ወደ አስመራ እየገሰገሰ ነበር። በጊዜው የነበሩ የአይን ምስክሮች እንደውም በአቋራጭ መሀል ኤርትራ የገባው ጀግናው የኢትዮጵያ ሰራዊት ለአስመራ 25 ኪሎ ሜትር ሲቀረው ጠቅላይ ሚኒስትሩ መለስ ነበር ለምኖ የተመለሰው ይላሉ። በወቅቱ ታዲያ ኤርትራ በፖለቲካ ተነጥላና በወታደራዊ ብቃት ተበልጣ ለማፈግፈግና ከባድ ኪሳራ ለመቀበል ተጋደደች። የአደገኛ ጦርነት ምንም እንኳን በውስጥ ባንዳዎቻችን ምክንያት ጥቅማችንን ማስከበር ባንችልም የኢትዮጵያን ውስጣዊ ተለዋዋጭነት በተሳሳተ መንገድ በመረዳት የፖለቲካ ክርክርን እንደ መለያየት ለሚቆጥሩ አካላት ምን ያህል ስሌታቸው የተሳሳተ እንደሆነ ያሳየ ነበር። ነገር ግን ሻዕቢያ ስህተቱን የማያርምና የሚደጋግም ስለሆነ ለሌላ ቅጣት ራሱን አዘጋጅቷል። አሰብን የሚያስመልሰው የአስመራ አዲስ የተሳሳተ ስሌት በ2018 ከ1991 አደገኛ ጦርነት ወደ 2018-27 ዓመታትን አጠንጥነን ስንመጣ ያ የተሳሳተው ስሌት በአስመራ እንደገና እየተንሰራፋ ያለ ይመስላል። የኢትዮጵያ የውስጥ ፖለቲካዊ ውጥረቶች በተለይ በፌዴራል መንግስት በህወሓት ባለሥልጣናትና በአማራ ፋኖ ታጣቂዎች መካከል ያሉትን ውስጣዊ አለመስማማቶች የሚመለከተው የኤርትራ መንግስት ኢትዮጵያን ለመናድ ሌላ ዕድል አለ ብሎ አምኖ ወደ እንቅስቃሴ ገብቷል። በቅርብ ጊዜ የተደረጉ የተቀናጁ ጥቃቶች ለምሳሌ የኤርትራ አካላት የቀድሞ የህወሓት ታጣቂዎችና የፋኖ ተዋጊዎች ወልዲያን ለመያዝ ያደረጉት የጋራ ሙከራ የድሮውን እቅድ የሚያንጸባርቁ ናቸው ብሏል። የፌዴራል መንግስት የሻቢያ ሀሳብ ታዲያ እንደገና የኢትዮጵያን ውስጣዊ ክፍፍሎች በማስፋፋት የፌዴራል መንግስት ህዝቡን ለማስተባበርና አንድ ለማድረግ እንደሚቸገር ነው። ነገር ግን ይህ ግምት የኢትዮጵያን ፖለቲካዊና ማህበራዊ ተፈጥሮ ወይም ሀገራዊ ዲኤንኤ ችላ ያለ ሌላ የተሳሳተ ስሌት ነው። የውጭ ወረራ የሀገራቱን ሉዓላዊነት ሲያሰጋ የኢትዮጵያ የውስጥ ጭቆች እንደሚረሱ ቅኝ ገዢዎቻችን የሚሏቸው ጠፍጥፈው ሰሩን እያሉ የሚመኩባቸው ጣሊያኖች አልነገሯቸውም ማለት አንችልም። ሻቢያ እንደለመደው ስህተቱን መድገም ስለማይሰለቸው እንጂ እነሱ እንደሚሉት የኢትዮጵያ ህዝብ ስለ ሀገሩ የማይጨነቅ የኢትዮጵያን መከፋፈል የሚፈልግ አይደለም። ይልቅስ አደገኛ ወረራ ሲመጣ የህዝቡ ስሜት በፍጥነት ይቀየራል፣ ወደ ከባድ ህዝባዊ ኃይልም ይለወጣል። በትግራይ ውስጥም ቢሆን ተደጋግሞ እንደሚነገረው በኤርትራ ተጽዕኖ ስር ወደ ግጭት መመለስን የሚፈልግ ህዝብ የለም። በትግራይ ያሉ ብዙዎች የኤርትራ ኃይሎች በቀደመው ጦርነት ወቅት ምን እንዳደረጉም ጠንቅቀው ያውቃሉ። ኤርትራ በእነዚህ ቡድኖች አማካይነት የውክልና ጦርነትን በዝምታ ማቀናጀት እንደምትችል ማመኗ አደገኛ ምናባዊ አስተሳሰብ ነው። ማንኛውም የሀገር ውስጥ ታጣቂም ሆነ ተቃዋሚ ተቃዋሚ ቡድን የውጭ ጠላት መጠቀሚያ መሳሪያ ሆነ ተብሎ ከተሰየመ በኢትዮጵያ ውስጥ በፖለቲካው ዘርፍ ህልውና ሊኖረው አይችልም። ይህንን ፋኖም ሆነ ህወሓት ይገነዘቡታል ተብሎ ይጠበቃል። የኢትዮጵያ ጦር ዘመናዊ ወታደራዊ እውነታ ፍጹም የተለየው የጦር ሜዳና የሻዕቢያ ኋላ ቀር ጦር ኤርትራ በጣም ውስን ኢኮኖሚ ትንሽ የተሰላቸ የሰው ኃይልና ከዘመኑ ጋር የማይራመዱ የጦር መሳሪያዎችን የታጠቀች ሀገር ናት። ከደርግ ዘመን ጀምሮ የለቃቀመችው ከአንድ ሺህ አምስት መቶ በላይ የጦር ታንክ ያላት ሀገር ብትሆንም ታንኮቿ የድሮ ሞዴልና ያረጁ በመሆናቸው ብዙዎቹ ለውጊያ ዝግጁ አይደሉም። ከውስጥ የተሻሉ የሚባሉ 150 ሲሆኑ እነሱም ቲ55 እና ቲ62 የድሮ የቻይና ታንኮች ናቸው። በአንጻሩ ኢትዮጵያ እጅግ ብዙ ሰራዊት ያላት ሲሆን የአሰብ መሬቱን ለማስመለስ የሚቅበጠበጥ በትኩስ የወጣት ኃይል የታጨቀች እጅግ ዘመናዊ መሳሪያዎችን እና ቲ72 ታንኮችን የታጠቀች ናት። አየር ኃይሉ በርከት ያሉ የዘመኑ የጦር አውሮፕላኖችና ተዋጊ ድሮኖች አሉት። በአጠቃላይ ከኤርትራ አንጻር በብዙ እጥፍ ኢትዮጵያ የወታደራዊ አቅም ከዘመናዊ ቴክኖሎጂ ከብዛትና ከፍላጎት አንጻር የታጠቀች ናት። በአሁኑ ወቅት በአሰብ ቡሬ ግንባር በከፍተኛ ድንጋጤ ጦሩን ወደ ድንበር ለውጊያ በሚመስል መልኩ ሰራዊቱን እያጋዘ የሚገኘው ሻቢያ ሲሆን የፍራቻ የወለደው እንቅስቃሴ ኢትዮጵያን በፍጥነት ወደ ጦርነቱ ሊከታት ይችላል። ኢትዮጵያን ዘመናዊ ታንኮች የታጠቀች በመሆኑ ከርቀት የሻቢያን ታንኮች ለቅማ ከመጨረስ ባሻገር በአየር ኃይ ኃይሏ የተረፈውን ትጠርጋለች በረሃማነቱና ሜዳማነቱ ለኢትዮጵያ በጣም አመቺ አጋጣሚ የሚፈጥር ነው አሁን የሚደረገውን ጦርነት የተሻለ ወታደራዊ ቴክኖሎጂና የአየር ኃይል ያለው ሰራዊት በቀላሉ ያሸንፋል ኤርትራ ከዘመናዊነት ጋር የተጣላችና ትምህርት የሌለባት የአንድ ግለሰብ ሀገር ስትሆን ኔትወርክና ኢንተርኔት የሌላት ሀገር ስለሆነች ከዘመኑ የራቀች ናት በአንጻሩ ደግሞ ኢትዮጵያ ቀደም ብለን እንዳልናችሁ የነቃችና የዘመነች ስለሆነች ድሉ ያለ ጥርጥር ኢትዮጵያ ነው ዛሬ የኃይል ሚዛኑ ሙሉ በሙሉ ተለውጧል። የኢትዮጵያ ብሔራዊ መከላከያ ሰራዊት በአፍሪካ ከታዩት እጅግ የጠነከሩ ጦሮች መካከል በቀዳሚነት በመሰለፍ ብቃቱን አስመስክሯል። ጉልህ የሆኑ የዘመናዊነት መለኪያዎችንም ሁሉ አልፏል። የኢትዮጵያን እጅግ ጥንቅቅ ያለ የድሮን ትጥቅ ተውት። ሩቅ ተወንጫፊ ራሱን ችሎ የሚንቀሳቀሰውን መድፍ ወይም ሰልፍ ፕሮፔልድ አርቲለሪም እርሱት። እልፎቹን ቻይና ሰራሽ ኤስኤች 15 ባለ 155 ሚሊ ሜትር ራሱን ችሎ የሚንቀሳቀስ ሀውትዘር መድፎችንም አታንሷቸው። ከሩሲያ የተገዙት አዲሶቹን ሱ35 ተዋጊ ጀቶች ብቻቸውን ሻዕቢያን ያብረከርኩታል። በጠቅላላ 1991 የኃይል እኩልነት አሁን በጭራሽ የለም። ኢትዮጵያ በአህጉሪቱ ካሉ ጦራቸው እጅግ በቴክኖሎጂ ከታጠቁና ከጠነከሩ ሀገሮች መካከል አንዷ ሆናለች። ኤርትራ ግን ያለፈው ዘመን ላይ ተቸንክራ ጦሯ ዩኒፎርሙን እንኳን ሳይለውጥ ለሌላ እልቂት ተዘጋጅታለች። የኢትዮጵያ የአሰብ ጥያቄና ወሳኙ ምዕራፍ። ከዋሽንግተን እስከ ቴልአቪቭ፣ ከካይሮ እስከ አስመራ አንድ ጉዳይ የአፍሪካ ቀንድን ጂኦ ፖለቲካዊ ካርታ እየቀየረው ይገኛል። እሱም የቀይ ባህር ጉዳይ ነው። በዚህ ሁሉ መሀል ያለችውም ኢትዮጵያ ናት። በጣም ትልቅ በጣም ጠቃሚ ብሎም እጅግ አስፈላጊ የሆነው የባህር በር አልባ መሆን በፍጹም የማይገባት ሀገር፣ የጂኦግራፊ እስረኛ ሆና መቆየት የማትችልበት ጊዜ ላይ ደርሰናል። በቀይ ባህር ጉዳይ የበይ ተመልካች ሆና የማትቀጥልበት ጊዜ ነው አሁን። ከመቶ ሰላሳ ሚሊየን የሚበልጥ ህዝብ ያላት ሀገር ለዘላለም ከባህር ዳርቻ እንደተለያየች ትቀጥል የሚል ሀሳብ ዲፕሎማሲያዊ ቅዠት ነው። ይህም ወደ ውድቀት ያመራል። ይህ ህዝብ ታሪካዊ ወደቡን አጥቶ የባህር በሩን ተቀምቶ ነገሮች እንዲሁ እንዲቀጥሉ ይፈቅዳል ብሎ የሚያስብ እሱ ሞኝ ነው። ኤርትራ በአሰብና ዙሪያ በኢትዮጵያም ሰሜናዊ ክፍል በተለምዶ ባልታየ መልኩ መንቀሳቀስ ከጀመረች ቆይታለች። በራሷ ፈርዳለች ማለትም እንችላለን። አሁን ኢትዮጵያ ወደ ቀይ ባህር ተመልሳ መምጣቷ በሂደት የሚቆይ የውይይት አጀንዳ ከመሆን ተሻግሮ አሁን ላይ ሊተገበር ከጫፍ የደረሰ እውነታ መሆኑን ተገንዝባለች። ታሪክ ግፍን ወይም ኢፍትሐዊነትን የሚያስተካክልበት የራሱ መንገድ አለው። ያንተ ያልሆነ ነገር መቼም ያንተ አይሆንም። የጊዜ ጉዳይ እንጂ አሰብ ወደ ባለቤቱ ይመለሳል። አሰብ የኢትዮጵያ ሕዝብ ንብረት ነው። ኢትዮጵያ ወደብ አልባ መሆን ፍጹም አይገባትም። ካላት የረጅም ጊዜ ታሪክ እንዲሁም ኢኮኖሚያዊ አቅም አንጻር ለዓለም አቀፍ ንግድ የሚያገለግላትን የተፈጥሮ መግቢያ በር መንፈግ አይቻልም። ስለዚህ በሴራ የመጣውን ሰው ሰራሽ እቀባ መለወጥ ያስፈልጋል። ደግሞም ሊለወጥ ነገሩ የመጨረሻው ምዕራፍ ላይ ደርሷል። ዓለም ሊገነዘብ ገነዘብ የሚገባው የኢትዮጵያ የባህር በር ጥያቄ የመስፋፋት ጉዳይ ኤክስፓንሽኒዝም አይደለም። አሰብ የፍትህ ጉዳይ ነው። ቅኝ ገዢዎችን በማሸነፍ የአፍሪካን እጣ ፈንታ የቀረጸ ህዝብ የራሱን እጣ ፈንታ የመቆጣጠር መብቱን ሊነፈግ አይገባም። ኢትዮጵያ ወደብ አልባ ሆና ለዘላለም አትቆይም። ይህ ዛቻ አይደለም የማይቀር እውነት እንጂ። ይህ ሻቢያ የተሳሳተው ካልኩሌተሩ የሚያመጣበት ጣጣ ነው። ይህ አዲሱ የአስመራ ስህተት ለኢትዮጵያ የሚሰጣት ወሳኝ እድል ነው። አሁን ኳስ በኢትዮጵያ ሜዳ ናት። ቀድሞ ያገባ ደግሞ ያሸንፋል። ቀጣዩን አብረን የምናየው ይሆናል። እኛ ግን ሁሌም ከሀገራችን ጎን እንቆማለን። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሆኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም። ከመስከረም 29 ጀምሮ በዓይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ፣ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የህክምና ተቋም፣ የስፖርት ማዘውተሪያ እና የህፃና ህጻናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለሃይማኖት በቦሌ አትላስ እንዲሁም በአያት ዝንጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽበሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ ና ከጊፍት ሲገዙ እንደማያፍሩ ለበለጠ መረጃ 0981674340 ወይም 0994842324 ይደውሉ። ጊፍት ሪል ስቴት